ሰላም ሳሚ ነኝ። ዛሬ ደግሞ የምነግራችሁ እንዴት አድርገን በቀላሉ ኪሎ መጨመር እንደምንችል ነው። የሰው ልጅ ወይም አንድ ሰው በቀን አንድ እንጀራ ቢመገብ 140 ኪሎ ካሎሪ ያገኛል። ወይም ደግሞ ያንን እንጀራ በአንድ ዶሮ ወጥ ወይም ደግሞ በአንድ ካፕ ዶሮ ወጥ ብንጠቀመው እስከ ሶስት መቶ ኪሎ ካሎሪ እናገኛለን። ሶ ይሄንም በቀን ስንመተው ወይም በቀን ሶስት ጊዜ ስንጠቀመው 900 ኪሎ ካሎሪ አካባቢ ይሆናል ማለት ነው። ይህ ደግሞ እኛ መጨመር ለምንፈልገው ኪሎ ፈጽሞ ሊሆን አይችልም። ምክንያቱም አንድ ሰው አንድ ኪሎግራም ለመጨመር 7000 ኪሎ ካሎሪ ያስፈልገዋል፣ ወይም ደግሞ 20900 ኪሎ ጁል ያስፈልገዋል። ስለዚህ ይህንን ለማግኘት መጀመሪያ በስንት ቀን ምን ያህል ኪሎ መጨመር እንዳለብን እንወቅ። እንደኔ በ10 ቀን 3 ኪሎን ጨምር ብንል መጀመሪያ ካልኩሌት እንስራ። በቀን 2500 ኪሎ ካሎሪ ያስፈልገናል ማለት ነው። በ10 ቀን 2500 ኪሎ ካሎሪ ይሆናል። ይህ ደግሞ በ10 ቀን 3 ኪሎ ከግማሽ ጨመረን ማለት ነው።